የተከበራችሁ የፖሊስ ኮሚሽን አባላት፣ የተከበራችሁ የድሬ ኤፍኤም 106 ነጥብ 1 እና እንዲሁም የድሬ ቲቪ አድማጮች፣ የተከበራችሁ የጤና ባለሙያዎች፣ እንዲሁም ሌሊቱን ቀን አድርጋችሁ ሰው ያለ ስጋት እንዲንቀሳቀስ ትልቅ ስራ የሰራችሁ የምሽት የባጃጅ ሹፌሮች እንዲሁም ጋዜጠኞች፣ ከየተቋሙ የመጣችሁ እንግዶች እንኳን ደህና መጣችሁ እንላለን። በማስቀጠል ፕሮግራማችንን ጀምረናል። እንግዲህ ዛሬ እያከበርን የምንገኘው የበዓላት ሁሉ በኩር የሆነው የትንሳኤን በዓል እያከበርን ነው። በድጋሚ እንኳን ለትንሳኤ በዓል አደረሳችሁ እንላለን። መልካም፣ እንግዲህ ክቡራን እንግዶች እንኳን ጥሪያችን መጣችሁ ለማለት እንወዳለን። እንግዲህ የ2017 የትንሣኤ በዓልን ከእኛ ጋር ለማክበር እዚህ ስለታደማችሁ እጅግ በጣም አክብሮት አለን። ከዛ በፊት ስንቴ እንኳን አደረሰ፣ እንኳን አደረሰ። በዓልን መስላል፣ ሽክ ብላል። አንቺም በጣም አምሮሻል እናመሰግናለን ታዳሚዎቻችንም እንግዲህ በየሙያችሁ አክብራችሁን እዚህ ስለተገኛችሁ በድጋሚ አሁንም እናመሰግናለን። ከይገዙ ልጆች ሆቴል እንግዲህ የ2017 የትንሳኤ በዓልን በአማረ መልኩ የተለያዩ ፕሮግራሞቻችንን ለእናንተ እያደረሰን ከእናንተ ጋር ቆንጆ የጋራ የበዓል ጊዜ ነው የምናሳልፈው እንግዲህ በበዓል ፕሮግራማችን የተለያዩ ፓኬጆችን ይዘናል ዛሬ በደንብ ሞቅ ደመቅ ባለ ሁኔታ እንጫወታለን። ተመልካቾችም እንግዲህ በእያላችሁበት በየቤታችሁ በዓል እንደመሆኑ ያላችሁን እየተካፈላችሁ በጋራ ከኛ ጋር እንድታሳልፉ የአክብሮት ግብዣችን ነው። አዎ እንግዲህ በርካታ ፕሮግራሞች አሉን። እንግዲህ ይህ የምናከብረው ፋሲካ በዓል ታሪካዊ መነሻው በዘመነ ኦሪት ይከበር የነበረው በዓለ ፋሲካ ሲሆን ይህም ደግሞ እስራኤል ዘሥጋ ከግብፅ የባርነት ቀንበር ወደ ነጻነት የተላለፉበት ታላቅ በዓል ነው ፋሲካ ከከባድ ሀዘን ወደ ፍጹም ደስታ የተሸጋገሩበት ነው ፋሲካ እንግዲህ በዚህ ኦሪታዊ ምሳሌ በዓል አማናዊ በዓል በዓል ተንሳኤ ተተክቶበታል ማለት ነው ኢየሱስ ክርስቶስ በስቅለቱ ተንሳኤውን ተክቶልናል ይህ በዓል ከኃጢአት ወደ ጽድቅ፣ ከውርደት ወደ ክብር፣ ከጠላት ሰይጣን አገዛዝ ወደ ዘላለማዊ ሕይወት፣ ከፍዳ ወደ ከፍዳ ወደ ደስታ የተሻገርንበት ነው። አሮጌው ዓመት በአዲስ የተተካበት ዓመት ነው። ይህንን አዲስ ዓመት ለሰጠን ፈጣሪያችን ምስጋና ይገባዋል እንላለን። እንግዲህ ተመልካቾቻችን፣ በቀዳሚነት ወደ እናንተ የምናደርሰው የመክፈቻ ንግግር ነው የሚሆነው። ከዛ ጋር ተያይዞ ደግሞ መድረኩን በማስመልከት በዛው የዳቦ መቁረስ ስነ ስርዓት ይኖረናል። ወደ መድረክ የምጠራቸው የድሬዷ ብዙሃን መገናኛ ድርጅት የአማርኛ ቋንቋ ዳይሬክቶሬት አቶ እሸቱ በጋለ ንግግር እንዲያደርጉልን ወደ መድረክ እንጋብዛለን። በጨብጨባ ሲተቀበሉልን። በቅድሚያ እንኳን አደረሳችሁ ለማለት እወዳለሁ። ጥሪያችንን አክብራችሁ የተገኛችሁ የድሬዳዋ ፖሊስ ጠቅላይ መምሪያ የትራፊክ ቁጥጥርና ሕግ ማስከበር ዲቪዥን ኃላፊ ዋና ኢንስፔክተር ጌትነት ዳባና እንዲሁም በተለያዩ ማዕረግ ደረጃዎች የምትገኙ የኮሚሽኑ የስራ ኃላፊዎች እዚህ ጥሪያችንን አክብራችሁ ስለተገኛችሁ እናመሰግናለን። እንዲሁም ደግሞ የሌሊት የባጃጅ ሹፌሮች ቅድም እንደተባለው ሌሊቱን ቀን በማድረግ ለድሬዳዋ አስተዳደር ነዋሪዎች ከስጋት ነፃ የሆነ የትራንስፖርት አገልግሎት እየሰጣችሁ የምትገኙ ናችሁ እና እናንተም በዚህ ፕሮግራም ላይ ለመታደም ስለተገኛችሁ ከልብ እናመሰግናለን። በማስከተል የፕሮግራማችን ታዳሚ የሆኑት የህይወት ዋጋ እየከፈሉ ዜጎቻችንን እያገለገሉ የሚገኙ የጤና ባለሙያዎች እዚህ አብረውናሉ። እናንተም ስለመጣችሁ ከልብ እናመሰግናለን። የድሬዳዋ ብዙሃን መገናኛ ድርጅት ውድ ተከታታዮችና አድማጮች በክብር እንግድነት በመሀከላችን ስለተገኛችሁ እናንተንም ስለመጣችሁ ከልብ በድርጅቱና በራሴ ስም ላመሰግን እወዳለሁ። እንግዲህ የድሬዳዋ ብዙሃን መገናኛ ድርጅት ከዚህ ቀደም እንደሚያደርገው የተለያዩ በዓላትን ከማህበረሰቡ ጋር በተለይም ደግሞ ባለድርሻ ናቸው ብሎ ከሚያስባቸው የህብረተሰብ አካላት ጋር መሰል ዝግጅቶችን ስናካሄድ ነበር። ለማስታወስ ያህል የዛሬ ዓመት የገናን በዓል ከድሬዳዋ ፖሊስ ኮሚሽን እና ከሌሊት የባጃጅ አሽከርካሪዎች ጋር በጋራ ድምቅ ያለ ፕሮግራም አዘጋጅተናል። የዛሬ ዓመት ደግሞ የፋሲካን በዓል እንደዚሁ ከጤና ባለሙያዎች ጋር ድምቅ ባለ ሁኔታ አዘጋጅተናል። እናንተ የእኛ አካል ናችሁ፣ እኛም ደግሞ መልሰን እናንተን ነው የምናገለግለው። ከእናንተ ነው የምንቆረሰው እና አብራችሁን ስለምትሰሩ፣ አብራችሁን ስለምትሆኑ በዚሁ አጋጣሚ ላመሰግናችሁ እወዳለሁ። ክብር ይገባቸዋል። እንግዲህ የድሬዳዋ ብዙሃን መገናኛ ድርጅት ከለውጡ ማግስት ጀምሮ ራሱን በሪፎርም በማደራጀት በርካታ ተግባራትን እያከናወነ ነው። ከነዚህም መካከል ደግሞ ወደ ህብረተሰቡ፣ ወደ አገልግሎት ተቋማት ወረድ ብሎ የስራው አካል እንዲሆኑ አብረውት እንዲሰሩ አብረውት የውጤቱም ተካፋይ እንዲሆኑ በርካታ ተግባራትን እያከናወነ ነው። ከነዛ ውስጥ ደግሞ ይህን የመሰለ የባህል ዝግጅቶችን በጋራ ማዘጋጀት አንደኛው ስለሆነ በቀጣይም በተለያዩ የሙያ መስኮች በተለያዩ ማህበራት ከተደራጁት ጋር ደግሞ መሰል ፕሮግራሞችን እያከናወነ ይበልጥ ለህብረተሰባችን ቅርብ የመሆን ስራውን አጠናክሮ የሚቀጥል ነው የሚሆነው። እንግዲህ የ2017 የፋሲካ ልዩ የመዝናኛ ፕሮግራማችንም ከዚህ ሰዓት ጀምሮ ወደ እናንተ መድረሱን ይቀጥላል። እዚህም ያላችሁ ታዳሚዎቻችን በቤታችሁም ሆናችሁ ይህን ፕሮግራም የምትከታተሉት ቆይታችሁን አሁንም ከእኛ ጋር እንድታደርጉ እጋብዛለሁ። ድሬቲቪን ኤፍኤም ድሬን ምርጫችሁ አድርጋችሁ ደግሞ ከእኛ ጋር እንድትሰሩ ከወዲሁ ግብዣይን ለማቅረብ እወዳለሁ። እሺ ከልብ አድርገን እናመሰግናለን። ዳቦ የመቁረስ ስነ ስርዓቱ እንሄዳለን ከአለቃችን ጋር በጋራ በመሆን ዳቦ የሚቆርስልንን ታዳሚዎች እንጠራለን። እንግዲህ ወደዚህ ልጋብዝኔ ኢንስፔክተር ዋና ኢንስፔክተር ጌትነት ዳባን፣ እንዲሁም ከጤና ማህበር ተወካይ ምስክርን ወደዚህ ልጥራ ከሌሊት ባጃጅ ሹፌሮች ቃል ኪዳን ወደዚህ እንድትመጡ ጋብዛለሁ። ከሬዲዮ አድማጮች ማይክልን ወደዚህ ልጥራና በአብሮነት ዳቦን ቆርሰን ፕሮግራሙን በይፋ እንግዲህ ክብሯን ታዳሚዎቻችንን የዳቦ ቆሮሳውን ላካሄዱልን እናመሰግናለን። አሁንም እንግዲህ ቆንጆ ቆንጆ ፕሮግራሞቻችንን ለእናንተ እያደረስን ቆይታችንን የምናደርግ ነው የሚሆነው ከዚህ እንግዲህ ከይገዙ ሆቴል ወደ እናንተ በመድረስ ላይ የሚገኘው ልዩ የፋሲካ በዓል የበዓል ፕሮግራማችንን እንግዲህ የድሬዳዋ ብዙሀን መገናኛ ድርጅት ድሬ ቲቪ ና ኤፍኤም ድሬ 106.1 በጋራ ያዘጋጁት ፕሮግራማችን ነው በዚህ ፕሮግራማችን ላይም እንግዲህ የጋበዝናችሁ ታዳሚዎቻችን በዓልን በስራ ላይ የምታሳልፉ እጅግ በጣም አስፈላጊ የሆኑ ለህብረተሰቡ ጠቃሚ ነገሮችን የምትሰሩልን ባልደረቦች በተለያዩ የስራ ዘርፍ ውስጥ ያላችሁ ስለሆናችሁ እጅግ በጣም እናመሰግናለን። እንቀጥላለን። አዎ እንግዲህ በማስቀጠል በደረቁ ወደ ፕሮግራማችን ከምንሄድ በዲጄ አማካኝነት አንድ ቆንጆ ሙዚቃ ይኖረናል። እሱን ተጫዋውተን ወደ ቀጣይ ፕሮግራማችን የምንሄድ ይሆናል። ዲጄ መቀጠል ትችላለህ። እንኳን አደረሳችሁ እንኳን አደረሰን ሽማግሌው ወጣት ሴቷ አዛውንቱ አርበኛው ሰራዊቱ አሀ ጋዜጠኛው ያው በዚህ ወገ ይዘው ስድሮ ውስጥ ያው እንግዲህ ሁሉም ወገን በውጭ አለው በአገር ውስጥ ያለው እንኳን አደረሳችሁ እንኳን አደረሰን እንግዲህ በላይ በታችም በታችም በከተማ በገጠርም ያለው የጤማዊ ጎዝጎዝ ከንዲሻዊ ፍንዳ ደረሰ ደረሰ ደረሰው ዳመቱ ዘንድሮም ባመቱ፣ የመልካም ምኞቱ ግብዣው ምርቃቱ ባንዳምሮ መብላቱ። ደረሰ ደረሰው ዳመቱ፣ ይህነው ትሩፋቱ የወገን ኩራቱ ያገር ልጅነቱ። እንኳን እንኳን አደረሰን ኢትዮጵያዊ ስላላውዳመት ደረሰ አውዳመት የፍቅር የአንድነት ይዞ አመለከተ በሁሉም ቤት ገባ ጸጋ በረከት ደረሰ አውዳመት የፍቅር ቤት

አላውዳመቱ አቤት ደስ ማለቱ ብራ ጨዋታው ዘፈን ጭፈራው በአማራው ቀን አውዳ አውዳመቱ ነጭ ለብሶ እንዱ ሴቱ ሲገባበት በየቤቱ ያለው ፍቅጥ